ስልክ ማለት ነው። በእጅ ቦርሳችሁ በገስቲ ጠቅልላችሁ እንዳትመጡ በእጅ ቦርሳ በዚህ ማለት ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ሰላም ውድና የተከበራችሁ ውድ ቻናል ተከታታዮች እንደምናላችሁ፣ እኔ ሰላም ነኝ አልሐምዱሊላህ። ቪዲዮ ላይክ በማድረግ ጀምሩ። ላለሁኝ እንግዲህ ስንት ስልክ ይፈቀዳል አየር ላይ ይዘን የምንመጣው ላፕቶፕ አይባል ለሚለው መልስ ይዤላችሁ መጥቻለሁ። በመጀመሪያ ግን በቀደም በለቀኩት ቪዲዮ ላይ የተወሰነ ኮሜንት የተጠየቁት ጥያቄ አለና ተጨማሪ ሻንጣ ይዘን ብንከፍል ስንት ብር በኪሎ ያስከፍሉናል? በጃችን ይዘን የምንመጣው ሻንጣ ላይ ይሄ ቦርሳችን በጃችን አምስት ኪሎ የሚያዘስን አስር ኪሎ ይመዘናል ወይ ወይ እጅ ቦርሳ ይዘን የምንገባው ይመዘናል ወይ? እንደዛ መስ የሚባል ጥያቄ ደርሶኛል። ኮሜንት ማለት ነው። በጃችን እንደዚህ በጃችን ቦርሳ ይዘን ተለቅ ያለ ቦርሳ ይዘን የምንገባው እሱ አይመዘንም። ግን ኪሎ እቺ አየር ላይ የምትገባዋ ሻንጣ ትመዘናለች በፊት እኔ ያስታውሳለሁ ዝም ብሎ አየት አድርጎ ነፍት ካለ ከጠረጠረ ነበር የሚመዘንባችሁ እንጂ በእንጂ የሆነ ንፍት ካላለ ሻንጣይቱ አይመዘንም። ከባድ ነገር ብታስገቡበት ማለት ነው። አሁን ላይ ግን ይመዘናል። እኔ ተመዝኖብኝ እና ጥሩ ሰው ካገኛችሁ ማለት ነው የሚመዝን እዛ ገና ሁለቱን ሻንጣችሁን ስትልኩ ትላልቁን ሻንጣ ስታስመዝናችሁ ሲያልፍላችሁ ያችን አየር ላይ ዛሻት የምትችሁን አስመዝኝና ቸካር ጊዜ እንደቀናንሽ ይሏችኋል። ጥሩ ሰው ካገኛችሁ ማለት ነው። ለሰውም ሰጣችሁ፣ ራሳችሁም ደግሞ ደራርባችሁ ጃኬት ምናምን ምናምን ካለባችሁ አብያ ይሄ ክፍት አብያ ምናምን ካለ ደርቡት። ወላሂ ደርብርብር አድርጋችሁ ለብሳችሁ፣ ልክ ካለፈላችሁ በኋላ ውስጥ ከገባችሁ በኋላ አስተካካዮች ታስቀምጡታላችሁ ማለት ነው። ከፍለን ደግሞ እዛ በኪሎ እናሳልፋለን የምትሉ ልጆች ማለት ነው። ከከፈላችሁ የኪሎ እንደሆነ እንትን ነው ማለት በሰው ብትልኩት ይሻላል። በሻንጣ የሚከፈል አለ አይደለ? በሻንጣ ተከፍሎ የሚላክ እንደውም በሻንጣ ከፍላችሁ ሳትንከራተቱ ሶስት ሻንጣ ይዛችሁ እዛ ኤርፖርት ላይ ወዳ ወዲ ወደ ክፍለ ሀገር፣ ወደ ኮምቦልቻ፣ ወደ ደሴ ምናምን ከሆናችሁ ከምትንከራተቱ ቀጥታ ሻንጣ የሚከፈለውን ሂሳብ እዛ አየር መንገድም ስለሚከፈል ቀጥ ቤታችሁ ቁጭ ብላችሁ ሲደወላችሁ ሂዶ መቀበል ነው የሚሻላችሁ። በሻንጣ አስባችሁ ሂሳብ በሻንጣ ሂሳብ ልካችሁ ማለት ነው። ምን አንከራተታችሁ ካርጎ ማድረግ የማትፈልጉ ከሆነ እቃችሁ ትንሽ ከሆነባችሁ ማለት ነው እንደ እኔ ኤርፖርት ላይ ከመክፈል በሻንጣ በሚል ለሚልኩ ሰዎች ማሰረክ እና እንደዛ ብታደርጉት ይመረጣል። ሲቀጥል ወደ ርዕሴ ስገባ፣ ይሄ ኮሜንት ስለተሰጠኝ ነው። ይቅርታ። ወደ ርዕሴ ስገባ፣ ስንት ቴሌፎን ስንት አይፓድና ላፕቶፕ? እኔ የሚመጣብኝ አንድ ላፕቶፕ ይዤ ያለው ሁለት አይፓድ ይዤ ያለው ስልክ ስልክ ሁለት ይዣለሁ። የምጠቀምባቸውን ሁለት ስልክ ይዣለሁ። አንድ ደግሞ ከሻ ሁለት ከሻ ስልክ ይዣለሁ። ምን አንዱ ከሻ ወደ ስምንት አካባቢ ስልክ ይዣለሁ። ሁለት አይፓድ፣ አንደኛው ተበላሽቷል፣ አንደኛው ግን ይሰራል። ላፕቶፕ አነስ ያለኝ ላፕቶፕ ነው። እኔ ላፕቶፑን እና ሁለቱን አይፓድ አብሬ በላፕቶፕ ሻንጣ አድርጌ እንደዚህ አድርጌ አግብቶ ነው የገባሁትኝና፣ ኤርፖርት ላይ እዛው ማለት ነው እኔ ነው የመጣሁት። እዛው ክፈሽ አሉኝ። የሰው ሰርቀይ ምናምን እኔ መስሏቸው እንደሆነ አላቅም። የእኔን ብቻም ሳይሆን የሌሎችም ዜጎች አሉ፣ እነሱም አይፓድ እና ላፕቶፕ የያዘውን ክፈቱ ይላሉ። ማለት ዝግ አድርገን ከሆነ እና ክፈሽ አሉኝ፣ ከፈኩኝ አይባሉና አንደኛውን ከፈኩት። አንደኛው ስለተበላሸ ዝግ ነው፣ ላፕቶፑን ከፈትኩት። ከዛ በኋላ ይሄን ክፈች ሲለኝ፣ አያ ይሄ ተበላሽቷል አልኩት። ከዛን ፓስፖርቴንና የትኬት ቁጥሬ ምናምን መዝግቦ ያዘን። ምናልባት ሰርቃለች ምናምን ብለው ምናልባት ሰዎች ካመለከቱ እንደዛ መሰለኝ። ሌሎችን ያልከፈት ያላቸውንም እየመዘገቡ የይዘው ቁጥር ነገር ሰጡን እነሱ የሚያዙ። ከዛን አሳልፉን። ግን ስልክ ምናምን አልተፈተሽም። ጭራሽ ኢትዮጵያ ላይ አልተፈተሽም። እዚያም አረብ ሀገር ስንወጣም አልተፈተሽም ማለት ነው። የያዝነውን ይዘን ይወጣ ነው ግን ጥንቃቄ ማድረግ ያለባችሁ ነገር ከኔ ከኔ ከራሴ ተሞክሮ ማለት ነው። በገስቲ ጠቅልሉት፣ በጥቁር ልብስ ጠቅልሉት ምናምን ይባላል እና አዎ፣ በጥቁር ልብስ ጥቅል ስታረጉት ባባያ ካላችሁ አባያ ይዛችሁ የምትሄዱ ከሆነ ጠቅልሉት። ብችሉ ግን አየር ላይ የሚሄዱ ሻጣችሁ ላይ ጠቅላችሁ ያዙ። የማይጠቃለለውን ደግሞ ሁለቱ ወይ ሶስት ደግሞ በእጃችሁ ቦርሳ እንደዚህ አንግበን የእጅ ቦርሳ ላይ እዛ ላይ እናደርገዋለን። ጥንቃቄ ማድረግ ያለባችሁ ገስቲር ጠቅልላችሁ በአብያ ጠቅልላችሁ የምታደርጉት ትልቁ ሻንጣ ውስጥ ነው፣ ወይም ደግሞ አየር ላይዛችሁ ስትገቡት ሻንጣ ውስጥ ነው። ከቻላችሁ እንደውም ትልቁ ሻንጣ ውስጥ 20 ኪሎ ወይ 23 ኪሎ የሚያዘው ሻንጣ ላይ አድርጉት። እኔ የተሰራሁትን ልንገራችሁ፣ ከራሴ ከተሞክሮ ማለት ነው። በገስቲር ጠቃለልኩኝ፣ የዛሬ ሁለት አመት፣ አሁኑ ሳይሆን የመጀመሪያው ሁለት አመት ስመጣ ማለት ነው። ከዚህ በፊት ግን ሳውዲ ላይ አሳልፍ ያለሁ፣ ኮዌት ላይ ግን ምን ተሰራ መሰላችሁ? በአገስቴ ጠቅሌላይ ጠቅሌላይ ጠቅሌላይ ስልክ ይዤ ነበር። እና ብዙ ባለፈው ሁለት አው ከሁለት አመት በፊት ስመጣ ማለት ነው። በአገስቴ ጠቅሌላይ ታረረኩት እጅ ፎርሳይ ላይ እጅ ፎርሳይ ላይ አድርጌው ከዛ ያው ይፈትሹ የለ ልክ አየር ላይ ልትገቡ ስትልኮ ቀርማ ይፈትሻሉ እና ቦርሳ ምን ምን እንዳለ አያት አያት እንደዚህ ያደርጉ የለ አያት አያት ሲያደርጉ በገስ ተጠቅልሏል ስልኩ ማለት ነው። የሆነ ድራግ ነገር የጠቀለልኩ መሰላቸው፣ ፕሮወጣ። ከዛ መጨረሻ ቀረሁኝ፣ ተፈተሸ፣ ያን ተዘረጋ። እንደዚህ አልሙኒ ምን ዝርግት አደረጉት የሆነ ነገር ካለበት ተብሎ ኮምፒውተር ላይ ተወሰደ። ተጠራሩ፣ ምንድነው ሲሉኝ፣ ስልክ ነው እኔ ቆይ ዝም ብዬ የጠቀለልኩት እንጂ ምንም ነገር የለም አልኳቸው። በቃ ተጨነኩኝ፣ የሆነ እስር ቤት የምገበያ ያክል ማለት ነው። ከዛ ዋናው ተጠራ ምናምን ከዛ ተመዘገበ። ስልክ ቁጥሬ ምን የፓስፖርት ፓስፖርት ቁጥር ተመዘገበ ተመዘገበና ከዛ ደግሞ ከአንድ ኮምፒውተር ላይ የሆነ በማይክሮስኮፕ አዩት ግስቴሩን አልሙኒየሙ ማለት ነው። ዘርግት አድርገው ስልክ የተቀነልኩበት ተገኘብኝ። እጅ ቦርሳ ላይ ለዚህ የምንሄድበት ላይ ማለት ነው። ከዛን አጣሩ አጣሩ፣ ነገር የለውም ሲረዳኝ እንደው አዲስ ገዝቼና ቁርጥ አድርጌ ያደረባት ወይ የሆነ ምግብ ነክቶ ቢሆን ኖሮ ወይ ደሞ ብቻ የሆነ ነገር ተጠቅመንበት ቆሻሻ ሳይኖር እኮ ገዝቼ ጠቅለን ታስቀምጣላችሁ አይደለ ነው ጽሁፉ እና የእኔ ግን አዲሷን ነው ያቺን ቁርጥ አድርጌ ነው እንትን ያልኳት ነው ማለት ነው የተጠቀምኩባት ነበር እና ያንን እንደዛ ሁኜ ብዙ ተሰቀተ ተሰቃዩ በኋላ በቃ ቀረው ብዬሽ ካልኩ በኋላ በቃ ሰው ብቻ ላይ ደውላለሁ በኋላ ከዛ አሳለፉኝ ማለት ነው። እና ይሄን አይነት እንዳይገጥማችሁ ገስቲል ከተቀለላችሁ እጅ እጭ ኮርሳችሁ ላይ በፍጹም አታርጉት። ምናልባት ሻንጣችሁ እናንተ ጋር ምትይረቻ ስልክ ላይ እንኳ ይሻላል አርጉትና እሱን ስለማይፈትሹ ካልተጠራጠሩ በቀር ገስቲል አድርጋችሁ በጥቁር አብያ ወይ በጥቁር ልብስ ጥቅልል ጥቅልል ጥቅልል ስልካችሁን አድርጋችሁ ቁጭ አርጉት። በእጅ እጭ ኮርሳችሁ ኖርማል ወይ ሁለት ወይ ሶስት ስልክ ብትይዙ አንዱን በጃቸው ያዛርጉት እንደጥ ተጠቀምኩት አርጋሽ እንዳይበዛጃችሁ ላይ ማለት ነው። አንዷን በጃቸው ተሰለቹ ሁለት ደግሞ በፖርሳችሁ ብትይዙ ሌላውን ደግሞ ሻንጣችሁ ላይ ብታደርጉት ማለት ነው። ወደ ስምንት ስልክ ይዤ አለው፣ ሁለት አይፓድ ይዤ አለው፣ አንድ ላፕቶፕ ይዤ አለው። ወይ ቀረጥ ኢትዮጵያ ላይ ሆነ ዛም ለምን በዛ ምናምን አልተባቀማሁላ። አሁን ላይ አልተሰቃየሁም። በባለፈው እንደዚሁ አድርግ ይዤ መጥቻለሁ ለመሸጥም የሚረከባችሁ ካገኛችሁ አሪፍ ስልክ ካገኛችሁ ገዝታችሁ እንደዚህ አድርጋችሁ ብታሳልፉ ጥሩ ነው። ለአንዳንድ ነገር የሆናችሁ አድርጋችሁ ለኢትዮጵያ ላይ ሁሉ ነገር ከባድ ስለሆነ እስክትለምዱ ይሆናችኋል ማለት ነው። ይህን እላችኋለሁ። ወሰላሙ አለይኩም ወረቱ አበረካቱ